ሰላም ጤና ያስጥልኝ። ዊሊ ፍሮም ዊሊ ኢትዮፒያ። ዛሬ እንግዲህ አንድ ኢምፖርታንት ኢንፎርሜሽን ለእናንተ ለመስጠት ነው። የአሜሪካን ኤምባሲ ቀጠሮ የያዛችሁ ሰዎች እንግዲህ እንደሚታወቀው ቀጠሮዎቻቸው በጣም እየረዘሙ እየሄደ እንዳለ ታውቃላችሁ። ስለዚህ በዚህ እስኬጁል ውስጥ ኦልሬዲ ቀጠሮ ያላችሁ ሰዎች ማድረግ የሚገባችሁ እና መጠንቀቅ የሚገባችሁን ሁለት ነገሮች ላሳውቃችሁ። ከዚህ በፊት በነበረው አሰራር የዲኤስ 160 ፎርማችሁ ሲሞላ ኬዝ አይዲ ወይም ደግሞ አፕሊኬሽን አይዲ የምትባል ነገር አለች እና እሷ ላይ ያለችው ቁጥር ኤኤ 00 ብሎ የሚጀምር ግን የናንተ አይዲ ቁጥራችሁ ማለት ነው። ወደ ኤምባሲ ስትቀርቡ ኢንስቴድ ኦፍ ዮር ኔም ነምበራችሁን ተቀብሎ ዲጂቷን ብቻ በመምታት የእናንተ ዲኤስ 160 ሪትሪቭ ተደርገው ሙሉ በሙሉ የሞላችሁት መረጃ ስለ እናንተ ፕሮፋይል፣ ከዚህ በፊት የሄዳችሁባቸው አገሮች፣ ስራችሁ ምን እንደሆነ፣ ለምን ጉዳይ እንደምትሄዱ፣ ምን ያህል ጊዜ እንደምትቆዩ በግልጽ የተቀመጠበት ፎርማችሁ ሰሚት የሚደረገው ማለት ነው እና ከዚህ በፊት በነበረው አሰራር የኮንፈርሜሽን ፔጃችሁና የአፖይንትመንት ስኬጁል ሌተራችሁ ኬዝ አይዲዎች ቢለያዩም ችግር አልነበረውም፣ ሁለት የተለያየ ቁጥር ቢሆን። ምክንያቱም አንዳንድ ጊዜ ፎርሙ ከተሞላ በኋላ ስህተት ታገኙበትና ወይ የቀጠሮ እስኬጁን መነካካት ትፈልጉና ቁጥሮቹ ይቀያየሩ ነበር። አሁን ባለው አሰራር ግን እነዚህ ሁለት ቁጥሮች ካልተናበቡ በስተቀር ከኤምባሲ በር ላይ ሲጀምር መግባት አትችሉም። ስለዚህ እንግዲህ አሁን እንደምታውቁት ቀጠሮች ከ6 ወር ከ7 ወር ከ8 ወር በላይ በጣም ረጅም ቀጠሮችን ጠብቃችሁ ነው እየገባችሁ ያላችሁት። በእንደዚህ አይነት ሲሊ ሚስቴኮች በር ላይ እንግዲህ ከተመለሳችሁ እንደ አዲስ ቀጠሮዎችን ይዛችሁ ምናልባትም በእነዚህ ክፍተቶች ውስጥ አንድ አመት የሚያልፋችሁ ከሆነ ለኮታ የከፈላችኋቸው 24800 ብራችሁ ቀልጦ እንደ አዲስ ለሁለተኛ ጊዜ ክፍያ ከፍላችሁ ነው አፖይንትመንት የምትይዙት። ስለዚህ እንደዚህ አይነት ነገሮች እንዳይከሰቱባችሁ ፎርሞቻችሁ ሲሞሉ የትኛውን ቦታ ለመምታስሞሉበት ቦታ የኬዝ አይዲያችሁ ቁጥር ግዴታ ሊናበብ ይገባል። ኤምባሲው እንደዚህ አይነት ተደጋጋሚ ስህተቶች ሊከሰቱ እንደሚችሉ በማሰብ አንድ ጊዜ ብቻ እድል ሰጥቷል። ምን ማለት ነው? ኢንኒ ኬዝ ሚስቴክ ብትፈጥሩ አንድ ጊዜ ኤዲተብል የሆነ ኬዝ አይዲ ማስገባት እንዲቻል ፈቅዷል። ከዛ በኋላ ግን ሁለተኛ ሚስቴክ ከተፈጠረ ወይም ባለማወቅ ሁለቱ ኬዝ አይዲዎች ከተለያዩ ግን ከኤምባሲ በር ላይ ሲጀምር መግባት አትችሉም። በቀጠሯችሁ መስተናገድ አትችሉም። ያ ማለት ልትሄዱ ላሰባችሁበት ሰርግ ሊሆን ይችላል፣ ምርቃት ሊሆን ይችላል ቢዝነስ ትሪፕ ሊሆን ይችላል። ለምንም አይነት ጉዳይ በሄዳችሁበት ተማሪዎችም ልትሆኑ ትችላላችሁ። እንግዲህ ይሄ ችግር እንዳይገጥማችሁ ነው፣ ከጉዟችሁ እንዳትስተጓጎሉ በጥንቃቄ እንዲሰራ ማለት ነው። ለማንኛውም የኤምባሲ ቀጠሮ፣ ቪዛ አፕሊኬሽን ፎርም፣ የሆቴል ሪዘርቬሽን፣ አይትነሪ እንግዲህ ጉዟችሁ በተመለከተ የሚዘጋጁ እቅዶች እንደዚሁም የግልና የግሩፕ ጉዞ ፍላጎታችሁ እዚህ ላይ በተቀመጠው ስልክ እንግዲህ እየደወላችሁ ሰርቪስ ማግኘት ትችላላችሁ ማለት ነው። ዊሊ ፍሮም ዊሊ ኢትዮጵያ